ነስ ዴዚ የኔ ፍቅር ዛሬ አፋፍረሻልሽ ምክንያቱም አፋፍ ነው። እዚህ ጋር ነው ብለሽ ችግር የለውም። ላይ ያ ስልክሽ ያኛው ነው ሴፍ አድርጌ ልላክልሽ